አመትቱ ሲያልቅ ሻምፒዮን ሆነናል እና አመቱ ቆንጆ የሚባል ነበር። በጣም አሪፍ ነበረ። ያው ብዙ ቻሌንጆችን አልፈን በብዙ ነገር አልፈን ለዚህ ውጤታማ መሆናችን በጣም ጥሩ ነው። የቡድን ጥራታችን ብዙም አልነበረም። ከዛ ደግሞ ይሄ ፋይናንሻል ፌር ፕሌይ ያመጣው ነገር ስለነበረ ክለቡ ህጉን ስላከበረ የስኳድ ዴብዛችን ብዙ አልነበረም። ትንሽ ያው ቲማችን እስኪዋድ ትንሽ አስቸጋሪ ጊዜ ነበረ የተወሰነ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 ከግል ችሎታ በላይ ህብረት ነው ብዬ አስባለሁ። ምክንያቱም ያው እግር ኳስ የህብረት ጨዋታ ነውና ህብረታችን ጠቅሞናል በጣም። በሽንፈትና በቡድን ግንባታ ሂደት ውስጥ የታዩ ብልሽታዎችን ለአመቱ መንዝሮ መጠቀም ሌላኛው የመድን የስኬት መልክ ነበር። እየተማርንባቸውን የመጣ ነው እነዛ ጨዋታዎች ማለት ነው። ተርኒንግ ፖይንቷ ግን ከወልዋሎ ጋር ያደረግናት ጨዋታ ነች፣ አንድ ለባዶ ያሸንፍንባት ማለት ነው። እሷን ጨዋታ ተርኒንግ ፖይንታችን ሆናለች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 እል አልሸነፍ ባይነት ነው ትልቁ ነገራቸው። አሁን አንድ ጊዜ ተሸንፈው ከዛ ሁለተኛ ላይ አይሸንፉ በፍጹም። ከታሪካዊው ክለብ ጋር ታሪክ መጋራት መቻልም ለቡድን አባላቱ የማይዘነጋው ስኬት ሆኖም ተቀምጧል። የኢትዮጵያ ፕሪሚየር ሊግን ዋንጫ ክለቡ አንስቶ አያውቅምና በታሪኩ ለመጀመሪያው ጊዜ ነውና፣ ያው ስሜቱ ለየት የሚያደርገው እዚህ ለመጀመሪያ ጊዜ ስለሆነ የፕሪሚየር ሊግን ዋንጫ ያነሳው የዛ ታሪክ አባል መሆን ትንሽ ለየት ያደርገዋል። መድን ደግሞ የመጀመሪያው ነው። ሶ ይህን ታሪክ ደግሞ እዚህ ክለብ ውስጥ ሆኜ በማሳካቴ በጣም ነው በጣም ደስ የሚለው። እግር ኳስ ያው ትለፋለ፣ አመቱ ሙሉ መጨረሻ ላይ በዋንጫ ነው የምትለካውና ከዚህ በፊት ይህን ታሪክ አላሳኩም። በአጋጣሚም በምንም እኛ ደግሞ እድለኛ ሆነ አሳክተናል። የተለየ ስሜት ነው ያለው በጣም ደስ የሚል። ኢትዮጵያ ፕሪምየር ሊግ ዋንጫን በማንሳት አስረኛ ክለብ የሆነው ኢትዮጵያ መድን በቀጣይ ዓመት በአፍሪካ ሻምፒዮንስ ሊግ ኢትዮጵያን የሚወክልም ይሆናል።